ሰላም እንደምናላችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ አይጠግብንኝ አብራችሁን ቆዩም። የንግዱ ማህበረሰብ ለሀገር ሰላም ግንባታ የበኩሉን አስተዋጽኦ ሊያበረክት እንደሚገባ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ አሳሰቡም። ከማዕከላዊ ጎንደር ዞን ከተውጣጡ የንግዱ ማህበረሰብ ጋር በንግዱ ዘርፍ በተመዘገቡ ስኬቶች ባጋጠሙ ችግሮችና ቀጣይ አቅጣጫዎች ዙሪያ በጎንደር ከተማ ውይይት ተካሂዷል። አዲስ አለማየሁ በዝርዝር ተመልክቶታል። የማዕከላዊ ጎንደር ዞን በአምራች ኢንዱስትሪውና በንግዱ ዘርፍ በተመዘገቡ ስኬቶች ባጋጠሙ ችግሮችና በቀጣይ አቅጣጫዎች ዙሪያ ከዞኑ ከተውጣጡ የንግዱ ማህበረሰብ ጋር ውይይት አካሂዷል። የውይይቱ ተሳታፊ ነጋዴዎች በየጊዜው የመንገዶች መዘጋት፣ ሕገወጥ የነዳጅ ግብይት ለስራ እንቅፋት እንደፈጠረባቸው አንስተዋል። በማደያም መቶ 16 ብር ይሸጣል ማሽኑ የሚቆጥረው በመቶ 16 ብር ሲሆን የሚከፈለው እዛው ላይ ንግዶች ባሉበት እስከ መቶ 30 ብር ድረስ ይከፈላል እንደገና ደግሞ በብላክ ከዛው ወጥቶ ለብቻ በውጭ በሱቅ የሚሸጠው 160 ብር ናፍጣ ይሸጣል። ቤንዚል 250 ብር ይሸጣል። እንደዚህ ተደርጎ እንዴት ነው ምርትን ማሳደግ የሚቻለው? ስኳር 150 ብር እያለ ገና ግርግር ተያ ተነሷል ሲባል ሲሰሙ ቀድሞያችን ነገር ይዳፍኗታል። ለምንድ ነው እንደዚህ ያሉ ነገሮች ሲመጡ ለምንድ እናንተ ፍታዊ የሆኑ ነገር ማሰሩት ምንድነው? ያናፍኑ ያዘ ቅድም ተነግሯል። እዛ ቤቱ ሲነገር ነበር ለምን ያሶም አይወረሰው ምንድን ነው? በንግዱ ዘርፍ የሚያጋጥሙ ችግሮችን በመከላከልና እንዲፈቱ በማድረጉ ረገድ ሁሉም የድርሻውን ሊወጣ እንደሚገባ ያነሱት ደግሞ የማዕከላዊ ጎንደር ዞን ንግድና ገበያ ልማት መምሪያ ኃላፊ አቶ አይቸው ታረቀኝ ናቸው። የሰላም ጦቱ እንደ መልካም አጋጣሚ በመጠቀም በህገወጥ መንገድ ምርት በሚደብቁና በምርት ላይ ባዕድ ነገር በሚጨምሩ ነጋዴዎች ላይ የእርምት እርምጃ እየተወሰደ መሆኑንም ተናግሯል። ምርት ማከማቸት እና ጊዜ ጠብቆ ለመሸጥ የመፈለግ በሀሰተኛ መረጃ ላይ ተመስርቶ ዋጋ ማናር፣ በጣም ትክክለኛ ያነሳችሁት ሀሳብ ነው ግን ችግሩን እየፈጠረ ያለው የህብረተሰብ ክፍል ባለቤት ባለቤት እንስጥ ካል ማን ነው? በእኛ በንግድ መዋቅሩ እና በህገወጥ ንግድ ቁጥጥር ግብረ ኃይሉ በኩል በር ከበር መጋዘኖችን፣ ሌሎች የንግድ ድርጅቶችን፣ ንግድ ተቋም የማያውቃቸው መጋዘኖችን ጭምር ከሌሎች አጋር አካላት ጋር ተከታትለን እልባት ለመስጠት ጥረት እናደርጋለን። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቃ አስፈሬ በዞኑ ያለውን አንጻራዊ ሰላም ዘላቂ ማድረግ ላይ ትኩረት ተሰጥቶ እየተሰራ ነው ብለዋል። ከዚህ ባሻገር በአሽከርካሪዎችና በነጋዴዎች የሚነሱ ህገወጥ የነዳጅ ግብይት ቅሬታን ለማስቀረት ስራ ያቆሙና ያልጀመሩ የነዳጅ ማደያዎችን ወደ ስራ ለማስገባት ይሰራል ብለዋል። በርካታ ቁጥር ያለው በኢንቨስትመንት ስም ወስዶ ወደ ስራ ያልገቡ ነዳጅ ማደያዎች አሉ። ወደ ስራ እንዲገቡ እናደርጋለን። ያልገቡትን ደግሞ ነጥቀን እንሰጣለን። እንደ ዞን ዞን ልናደረገው የምንችለው ምን ወስደው እርምጃ ይሄ ነው። ሌላኛው ከማርዘነብን መንገድ በተመለከተ ባለሀብቶች ላይ ተጽዕኖ እየደረሰ መሆኑን ስለተረዳን፣ መንገዱን በዘላቂነት ዘግቶ ማቆየት መፍትሄ አይደለም ብለን ስላምን መንገዱ እንዲከፈት እናደርጋለን። እናንተም ግን የድርሻችሁን መወጣት አለባችሁ። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ነጋዴዎች የሀገሪቱን ኢኮኖሚ ለማሳደግ ከሚያከናውኑ ተግባር ባሻገር ለሰላም ግንባታም የበኩላቸውን አስተዋጽኦ ሊያበረክቱ እንደሚገባ አሳስበዋል። ነዳጅ እኮ የምናመጣላችሁ አጅበን እኮ ነው፣ አሳጅበን እኮ ነው። ማዳበሪያ ለአርሶ አደሩ የምናመጣው አሳጅበን እኮ ነው። ምርት እኮ ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ ነፃነት የለም። ይህን እድል የማይጠቀም ደግሞ የተጀመረ የህግ ማስከበር ስራ አለ። ከጸጥታ መዋቅሩ ጋር ከመንግስት ጋር ሆናችሁ ከመከላከያ ጋር ተቀናይታችሁ ህግ የማስከበሩ ስራ ተጠናክሮ እንዲቀጥል ማድረግ ነው። ለዚህ ድጋፍ አድርጉ። በክልሉ የተፈጠረውን የሰላም እጦት ወደ ነበረበት ሰላም ለመመለስ መንግስት የጀመረውን የሰላም አማራጭና ህግ የማስከበር ተግባር አጠናክሮ እንደሚቀጥል አመላክተዋል። ስራቸውን እያከናወኑ ጥያቄያቸውን እያቀረቡ መሆኑን በጎንደር ከተማ የሚገኙ የጤና ባለሙያዎች ተናገሩ። የጤና ባለሙያዎችን ጥያቄ ለመመለስ በትኩረት እየሰራ መሆኑን በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ ገልጸዋል። ያየፈንቴ ዝርዝር አለው። የጎንደር ከተማ ጤና መምሪያ በወቅት የጤና ባለሙያዎች ጥያቄና አገልግሎት አሰጣጥ በተመለከተ ከጤና ባለሙያዎች ጋር ውይይት አድርጓል። በውይይቱ የመነሻ ጽሁፍ የቀረበ ሲሆን የጤና ባለሙያዎች በኮቪድ-19 በሰሜኑ ጦርነት እንዲሁም በአማራ ክልል በተፈጠረ የሰላም እጦት በፈተና ውስጥ ነው ሙያዊ ቃልን አክብረው ለማህበረሰቡ ብርቱ የጤና አገልግሎት መስጠታቸው ተጠቁሟል። የውይይቱ ተሳታፊዎች ስራቸውን እያከናወኑ ጥያቄያቸውን እያቀረቡ እንደሚገኙ አንስቷል። ጥያቄዎች እንዳሁኑ ጆሮ ተሰጥቶት ቢያንስ እንደ ከተማ አስተዳደር እንደ ክልል መፈታት ያለባቸው ጥያቄዎች ይፈቱ። ሰውን እንዲሞት እየፈቀድ ነው ወይም ባለማከም ውስጥ ሰው እንዲሞት እያደረግነ የእኛ ጥያቄ ይመለሳል ማለት አይደለም። እየሰራን መጠየቅ አለብን። መንግስት እንደ ሌሎች ሲቪል ሰርቫንቶች ይየን፣ እንደ ሌሎች ተጠቃሚዎች ያድርገን። ተወያይቶ ወደ ዲስከሽን ወደ ሰሉሽን በመምጣት የህክምና አገልግሎቱን በመክፈት ማህበረሰባችን ልናገለግል ይገባል የሚል ሀሳብ ነው ያለኝ። ስራ ማቆም በማህበረሰቡ ላይ ጫና እንደሚያሳድርና የጤና ባለሙያዎች ከማህበረሰቡ ጋር እንዲቃረኑ የሚያደርግ መሆኑን የጎንደር ከተማ አስተዳደር ጤና መምሪያ ኃላፊ ሰይድ ሻው ገልጸዋል። የጤና ባለሙያዎችን ጥያቄ ለመመለስ በየደረጃው ከሚገኙ የስራ ኃላፊዎች ጋር ወደ ስራ መገባቱን አንስተዋል። ህብረተሰቡን የሚጎዳ የአገልግሎት መቋረጥ ከተፈጠረ በህዝቡና በባለሙያው መካከል ያለው ትስስር ይቋረጣል። ይሄ ደግሞ በጣም ከፍተኛ የሆነ ጠባሳ ነው ጥሎ የሚሄደው። ከከተማ አስተዳደር ጋር ተገናኝተን የዲዩቲ ጥያቄያቸው እንዲመለስ አገልግሎቱን ጥራትም ከመጨመር አኳያ ሪፈር ከጤና ጣቢያ ወደ ሌላ ተቋም ከመሄዱ በፊት መጀመሪያ ወይ የጤና መኮንን ማየት አለበት ወይ ጠቅላላ ሐኪም ማየት አለበት። ጠቅላላ ሐኪም በሌለበት እንደ ጤና ጠቅላላ ሐኪም ሆኖ የሚያገለግለው የጤና መኮንኑ ነው። ስለዚህ የጤና መኮንኑ የዲዩቲ ጥያቄ መልሰናል። አሁን ደግሞ በሰፊው እየተነሳ ያለው የኤችአይቲ ባለሙያዎች ጥያቄ ደግሞ አለ። የኤችአይቲ ባለሙያዎችን ደግሞ ለምክር ቤቱ አቅርበን ግንቦት ላይ ይመለስላችኋል ተብለን አሁን እየጠበቅ ነው ያለነው። የእሱን ጥያቄም ለመመለስ ጥረት እያደረግ ነው ያለነው። የአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጄ የጤና ባለሙያዎችን ጥያቄ ለመመለስ በክልሉ በየደረጃው ከሚገኙ አመራሮች ጋር በትኩረት እየተሰራ እንደሚገኝ ጠቁመዋል። በአካባቢ ሊመለሱ የሚችሉ የሰራተኞች የዲዩቲ አበልና መሰል ጉዳዮችን በተመለከተ እዚሁ በከተማ ደረጃ ችግሮቹ እንዲፈቱና የኑሮ ሁኔታቸው እንዲሻሻል መግባባት የተደረሰበት ሁኔታ አለ። ከባለሙያዎቹ መካከል የተወሰኑ ሰዎች ተመርጠው በክልል ደረጃ ደግሞ ሊፈቱ የሚገባቸው ጥያቄዎች ምንድን ናቸው የሚለውን ነገር እንዲያነሱ ባለሙያዎች እየተመረጡ ያሉበት ሁኔታ አለ። በክልል የተመረጡት ደግሞ በፌዴራል ደረጃ ውይይት እየተካሄደ በእያንዳንዱ እርከን ደረጃ ሊፈቱ የሚገባቸው በየእርከኑ ያለው የመንግስት አካል እየፈታ የሚሄድበት ሁኔታ እንደሚኖር መተማመን የተሻለበት ሁኔታ አለ። የጤና ተቋማትን ዘግቶ ስራ ማቆም በዓለም አቀፍ የጤና ሕግ እንደሚያስቀጣ አንስተው ከሰሞኑ በጤና ተቋማት የተፈጠረውን ችግር ለመቅረፍ ከባለሙያዎች ጋር ውይይት በማድረግ መግባባት ላይ መድረሱን ገልጸዋል። ዘላቂ ሰላምን ለማስፈን መምህራን የበኩላቸውን ድርሻ መወጣት እንዳለባቸው በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የዲሞክራሲና ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ ተናገሩ። በጎንደር ትውልድ በመምህር ይቀረጻል ሀገር በትምህርት ይበለጽጋል በሚል መሪ ቃል በከተማ አስተዳደሩ ከተውጣጡ መምህራን ጋር ውይይት ተካሂዷል። ኃይሉ ማሞ ተጨማሪ በጎንደር ከተማ ትውልድ በመምህር ይቀረጻል ሀገር በትምህርት ይበለጽጋል በሚል መሪ ቃል በከተማ አስተዳደሩ ከሚገኙ የትምህርት ተቋማት ከተወጣጡ መምህራን ጋር ውይይት ተካሂዷል። የውይይቱ ዓላማ በዋናነት አሁን በክልሉ እያጋጠመ ያለው የሰላም ችግር እያስከትለ ያለውን ሁለንትና ጉዳት መምህራን በውል ተረድተው የመፍትሄ አካል በመሆን ዘላቂ ሰላም ለመፍጠር ያለመ ሲሆን፣ በዚህም የሚጠበቅባቸውን እንደሚወጡ የምክክሩ ተሳታፊዎች አስታውቀዋል። በተለይ ወደ አራት ነጥብ ሁለት ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆን ለአማራ ክልል ትልቅ ውድቀት ነው እና፣ ይሄ ሁሉም ዜጋ ያሳስበዋል። መምህራን የቀለም አባት ነን፣ በስራችን ልጆች ያሉን፣ ከበርካታ ማህበረሰብ ጋር እንገናኛለን። ስለዚህ ሁሉም መምህር ለሰላም ዘብ መሆን አለበት ብዬ ይጠብቃል። ስለ ሰላም ያው ብዙ ጊዜ በስራ ቦታ በሰፈር አካባቢ ስለ ሰላም መስበክ ያለብን እኛ በቃ ሰላም ጥሩ ነው። ሰላም ካልን ወጠን እንገባለን። በምክክሩም በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ መስኮች የተመዘገቡ ስኬቶችና እያጋጠሙ ያሉ ችግሮችን የሚያሳይ መነሻ ጽሑፍ ቀርቦ ውይይት ተደርጎበታል። የምክክሩ ተሳታፊዎች የተሻለ የትምህርት ጥራት ለማረጋገጥ ያስችል ዘንድ የአቅም ግንባታ ስልጠናዎችን ማግኘት እንዳለባቸው፣ የመኖሪያ ቤት ባለቤት የመሆን የጥቅማ ጥቅምና የኑሮ ውድነት ማቅለያ ድጋፎች እንዲደረግላቸውም ጠይቀዋል። ከሙያዊ ብቃት እውቀት ተዋጽኦ አንጻር ከመምህሩ የሚጠበቅ ነገር አለ እሱን የትምህርት ሴክተሩ ድርሻ ወስዶ ያስተካክል። በሚቀጥሉ አመት የመምህሩ የጥቅማጥቅም ጉዳይ ይታሰብበት። ቦታ እንኳን ካሳ ከፍለን ነው የወሰድነው። አጠቃላይ የቦታ አሰጣጥ ለመምህራን እንደ ድጎማ እንደ ማነቃቂያ ተደርጎ የወጣው መመሪያ ተጥሶ ማለት ነው። የመምህራን አቅም በየደረጃው ስልጠና ቢያገኙ፣ መምህራን በሚችሉት በደንበኞቻችን እየተገመገሙ ማስተማር ቢችሉ፣ ከኔ ጀምሩ አቅም ከሌለኝ ሀይ ስኩል ራስን ማጎልበት አለብኝ። ራስን ለማብቃት ደግሞ እያንዳንዱ አካል እጅና ጓንቱንን ማጎልበት እንጂ ያልቻለውን መጣል አይደለም። የመምህራን ኑሮ ላይ ኢንፑት ማድረግ ከቻለን የመምህራን ኑሮን ማዘመን ከቻለን የትምህርት ጥራቱና ተነሳሽነቱ በሌላ በኩል ይመጣል። አሁን ሁለት ጫፎች አሉ። በአንድ በኩል የስራ እድል ፈጠረዋለ፣ በሌላ በኩል ደግሞ የመምህራን የስነ ልቦና ችግሮች አሉ። በተለይም የኑሮ ውድነቱ ሁለቱ ጫፎች አልተገናኙም። የትምህርት ጥራት ለማረጋገጥ እና በስነ ምግባር የታነጸ ትውልድ ለመፍጠር መምህራን የአቅም ግንባታ ስልጠናዎች ቢመቻቹልም በሚል ላነሱት ጥያቄ መልስ የሰጡት የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ስንታየው ነጋሽ ናቸው። ኃላፊው የአቅም ግንባታ ስልጠናዎች ቀጣይነት ባለው መልኩ እንደሚሰጡ ማስታውቋል። የመምህራንን አቅም፣ የትምህርት አመራሩን አቅም ለማሳደግ በ2016 የተጀመረ ስራ አለ በ2017 በዚህ ዓመት ደግሞ በክረምት የስራ ላይ ስልጠና በስፋት የሚሰጥበት ሁኔታ አለ። ይህንን እንግዲህ ከትምህርት ቤቶች ጋር ከትምህርት ቢሮ ጋር በመናበብ የምንሰራው ስራ ነው የሚሆነው ማለት ነው። መምህራን ከመኖሪያ ቤት አቅርቦት ጋር ተያይዞ ለአነሱት ጥያቄ መልስ የሰጡት ደግሞ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው ናቸው። በከተማችን ውስጥ ከአንድ ሺህ ሁለት መቶ ሰማንያ አምስት በላይ መምህራንን የቤት ተጠቃሚ ያደረግንበት የቦታ ተጠቃሚ ያደረግንበት አለ። ቀሪዎችም አሉ። በቅርብ ደግሞ ልነሱ የቦታ የምናቀርብ ነው የሚሆነው ግን በዘላቂነት ቦታ ብቻ መውሰድ ሳይሆን በሚቆጥቡት ልክ ከፋይናንስ ተቋማት ጋር በማስተሳሰር የቤትን ባለቤት ቦታ ብቻ ሳይሆን ቤትን ባለቤት እንዲሆኑ መስራት ይጠበቅብናል። ጀምረናል፣ አንዳንድ ቦታዎች ላይ መንገድ የመክፈት ስራዎች እየሰራ ነው። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲና ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ በበኩላቸው ከሁሉም በፊት ቅድሚያ ለሰላም መስጠት እንደሚጠበቅ የተናገሩ ሲሆን መንግስት ዘላቂ በሆነ መልኩ የመምህራንን ተጠቃሚነት ለማረጋገጥ እየሰራ መሆኑን አስታውቋል። መምህራን ካነሷቸው ጥያቄዎች አንጻር በመንግስት ደረጃ ያለው ዘላቂ እይታ ነው። ዘላቂ እይታ ለመምህራን ምላሽ ለመስጠት ሰላሙን ማረጋገጥ፣ ሰላሙን ማጽናት ነው። ሁለተኛው ደግሞ ዘላቂ መፍትሄ ሊሆን የሚችለው ምርትና ምርታማነትን ማሳደግ ነው። እንደ ክልል መንግስትም በወሳኝነት ዘላቂ መፍትሄ ወላሽ ላይ በማተኮር ለትምህርት ቤትና ለመምህራን ለአጠቃላይ ሙያተኞች ትኩረት መስጠት በአቅምና በጊዜ የሚፈቱትን ጥያቄዎች ለመመለስ ጥረት የሚደረግበት ሁኔታ አለ። በጎንደር ከተማ አስተዳደር በወቅታዊ ጉዳይ ዙሪያ ከመምህራን ጋር በተደረገው ምክክር በአምስት የውይይት ማዕከላት ከ3700 በላይ መምህራን እንደተሳተፉበት ከከተማ አስተዳደሩ ትምህርት መምሪያ ያገኘነው መረጃ ያሳያል። በዘንድሮ የ12ተኛ ክፍል ሀገር አቀፍ ፈተና ተማሪዎች የተሻለ ውጤት እንዲያስመዘግቡ ድጋፍና ክትትል እየተደረገላቸው መሆኑን የምዕራብ ጎንደር ዞን ትምህርት መምሪያ ገለጸ። በዞኑ በ10 ሁለተኛ ደረጃ ትምህርት ቤቶች ከ1200 በላይ ተማሪዎች ሀገር አቀፍ ፈተና ለመውሰድ ዝግጅት እያደረጉ ነው ተብሏል። ለሚመለከታቸው የትምህርት ባለድርሻ አካላት ስልጠና በመስጠት የተማሪዎችን ውጤት ለማሻሻል ልዩ ድጋፍ እየተደረገላቸው መሆኑን የዞኑ ትምህርት መምሪያ ኃላፊ ደሳለኛ አያና ገልጸዋል። በትምህርት አቀባበላቸው የተለዩ መቶ ተማሪዎች የላቀ ውጤት እንዲያስመዘግቡ የጎንደር ዩኒቨርሲቲ ተቀብሎ ልዩ ድጋፍ እያደረገላቸውም ነው ተብሏል። አስተያየታቸውን የሰጡ የመተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተፈታኞች ጥሩ ውጤት በማስመዝገብ ወደ አዲስ የትምህርት ምዕራፍ ለመሻገር ዝግጅት እያደረጉ መሆኑን ነው የተናገሩት። ተማሪዎች በፈተና ውጤታማ እንዲሆኑ በአዳር ጥናት መርሃ ግብር በመምህራን ድጋፍና ክትትል እየተደረገላቸውም ነው ተብሏል። የምዕራብ ጎንደር ዞን ትምህርት መምሪያ ትምህርት በመምህር ይቀረጻል ሀገር፣ በትምህርት ይበለጽጋል በሚል መሪ ሀሳብ በዞኑ ከተውጣጡ የትምህርት ባለሙያዎች ጋር ውይይት አድርጓል። የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 ቀን 2017 ዓ ም ጀምሮ እንደሚሰጥ ከትምህርት ምዘናና ፈተናዎች አገልግሎት የተገኘው መረጃ ያመላክታል። መረጃው የምዕራብ ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋ ያይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።